ንግስቷ ዛሬ አምራ ደምቃ በራስ ፀጉር ብቅ ብላለች። ሩታዬ ባልሽ የታስቀምጠሽ ነው እየመጣሽ ለምን ይዘሽ አለም፣ እንዴ ምን ነው ሸዋ ፀጉር ቤት ሚዛው ትሄድ እንደ በሉኛ በሉኛ ትላላችሁ። ከኮፒራይት እራት ከኮፒራይት እራት አንተ ጠብቀኝ፣ ሙዚቃ አለበት እና ጋይስ የሰው ቻናል እየደረገመ ይገኛል እና እየጠብቀለሽ፣ በሉኛ እውነቴ ነው ምላቸው። ሌላ ደግሞ ስለ ፍቅር እና ስለ ሩታዬ ነው፣ ለወራ መጣውኝ ማለት ነው የኔ ንግስቶች። ያው ነዴ ነው ምላችሁ፣ እናንተ ፍቅር በፍቅር ናችሁ እናንተ ማለት ነው። እና ለማንኛውም ያው ወደ ሲሉ ፍቅር እንግዲህ ፋደምቅ ሽብርቅ ብላ ተቀብላለች ማለት ነው። እኔ አልናገርም። እዚህ ጋ አሰላሙ አለይኩም ወራህመቱላ ወበረካቱ ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁ? ላይ በእያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ ሽር ሰብስክራይብ እያደረጋችሁ እስከመጨረሻ ከዳደሩ እናንተ ለምን ድን ነው ግማሽ በግማሽ ሰብስክራይብ ስታደርጉ የምትከታተሉኝ፣ የሀይዋናት ሰብስክራይብ አድርጎኝ፣ እውነት ነው የምላችሁ። ላይክም አድርጉ እና ሩታዬ በራስ ፀጉር እና ሩታ ፀጉር ዋና አይዋልቀን ወይ ስትሉ ላይ ነበራችሁ። ትተናል፣ የሰው ወርቅ አያደንቅ መቼም፣ የሰው ወርቅ አያደንቅና ውሰዱ፣ ትተናል ማለት ነው። እና ሩታዬ በራስ ፀጉር ነው የምታምረውናት። የራስ ፀጉር መሰለ ነገር አለ እንዴ ጋይስ? እውነቴን ነው የምላቸው የራስ ፀጉር የመሰለ ነገር የለምና፣ በራሷ ፀጉር ፋሽ ብርቅ ብላ ብቅ ብላለች። ግን ባልዋ የት ላመጣች? ማታ እራሱ ፕራንክ ይደረግ ስትባል አይ ተነስተዋል አለች እኮ፣ ተነስተዋል አለች። ይኸው ለባልዋ ያላትን ክብር ተመልከቱልኝ። እንግዲህ ባለራሱ ሲያሞግሳት ነበረ ያሞግሳት ነበር። አጨለሉን እኮ አጨለሉን፣ እኔ ነው የምላቸው እያጨለሉት ነው። ሌላ ደግሞ ትላንትና ፍቅር እየተሰደበች ነበር ማለት ነውና፣ አብርሽ ጀግናው የሰቀለችው ፎቶ አስወረዳ እያሉ ነበረ አስወረዳ ስሉ ፎቶ ነው የተባለው። በሌላ አንግል እንዳትወስዱ። ደግሞ የእኛ ሰው እኮ ጫፍ ይዞ ነው የሚሮጠው። በነገራችን ላይ የተሰቀለው ፎቶ አብርሽ ጀግና አስወረዳት እያሉ እያሉ ነበረ ማለት ነው እና እርስ በራሳችሁ እኮ አፋችሁ ይናገር እንጂ አፋችሁ ይሰዳደብ እንጂ፣ ትዋደዳላችሁ የምለው በምክንያት ነው። እኔ ሰሞኑን እራሱ ተናግሬያለሁ። አንዳችሁ ብትጎዱ አንዲቷ ለአንዲቷ ትረዳለች፣ የመዳም ቅመም ሆና ምናምን ብዬ ተናግሬያለሁ። እኔ እኮ አልሳሳትም፣ አብረድ ነው እንቅጭ እንቅጫ ነው የምናገረው ማለት አልሳሳትም። በቃ የሚሆነው ይሆናል፣ የማይሆነው አይሆንም ነው እና እንደምትዋደዱ በዚ አጋጣሚ አረጋገጥኩኝ። አብርሽና ሩታ እንደምትወዷቸው ሲቀጥል፣ ደግሞ የኛዎቹም ፍቅርን እንደምትወዱ ወደ አረጋግጫለው፣ ማለት ነው። ያኔ ለአፍ እንጂ እውነት ለመናገር ሰው እርስ በራሱ የጥላቻ ጥግ አለበት ብዬ አላስብም። አሁንም የለባችሁም እያንዳንዳችሁ እየመረራችሁ ዋጡት እና ያው ፍቅር ግን ማነው እየስድባት የነበረው ጥያቄ ነው የሆነብኝ። እሱ ለምን ፍቅርና ፉፉ ታርቀዋል። ከትላንት ወደ ማለት ቪዲዮ ተለቆ በጥፌ ስትለው ተሳስቀው ምን ብለው ተደጋግፎ እንትን እያሉ ነበረ ማለት ነው። ነ ነው እነሱ እኮ ስራ ነው እየሰሩ ያሉት ጋይስ ወይኔ እበላቸው ወይኔ እበላቸው እንዴ ኧረ ተው እንዴ እኔ እኮ አሁን አንዳቸው ይጀልጣችሁ ነበር እውነት ለመናገር እነሱ ስራ ነው እየሰሩ ያለ ለምን ደግሞ የምትሰዳደቡት በእኛ በግሬስ ፋሚሊም እንደዚህ አብርሽ እና ሩታ በሚሰሩበት ሰዓት ትሰዳደባላችሁ እንዴ እንደዚህ የሚሳደብ ካለ እኔ ይጀልጣችኋለሁ ነው የምላችሁ እና ስራ ነው እኮ እየሰሩ ያሉት እየሄዱበት ነው። በዛ ላይ ደግሞ ሰርጋችን ደርሰዋል፣ ሰርጋቸው ደርሰዋል። ጠብያ ያለው ነው ለመናገር እና ምን ሆናችሁ ነው? ግን የፉፉ ደጋፊ ናችሁ ወይስ የፍቅር ደጋፊ ናችሁ? እንደዛ ስትል የነበራችሁ ብቻ ና ያላቀም ፎቶ እሱ ጋር ለማጠፋ ምና ምን እያለች ነበር። አተሞኙ እንደ የዋ ሕዝቤ ሁሌ ሞኝ ትሆናላችሁ ለዴ ነው ብላቸው። አተሞኙ እንዴ፣ አዳሚ ፍቅር በፍቅር ነው። አብረሽም ሩታም ፍቅርም ፉፉ እንዴ እነሱም ፍቅር በፍቅር ናቸው። እንኳን ፉፉና ፍቅር ይቅርና ማለት ነው ከነ አብርሽ ጋር እና ከነሩታ ጋር እራሱ ሁሉም እንደ የተጣላ የለም ብላችሁ እየመረራችሁ ዋጡት። ስለዚህ ሰላም ሆናችሁ ብትኖሩ ባይነኝና እንደዛ ስትሉ ነበረ። የተቆራረጠው ዙር እያየውኝ ነበረ። እናንተ እኮ ነብሳችሁ አይማርም። እና አንዳንዴ ሰው የራሳችን ህይወት ረስተን በሰው ህይወት ቢዚ የምንሆን ሰዎች አለን ጠበቅ አድርጋቸው ያዘው። ወደ ራሴ ጠበቅ አድርጌ ይዛታለሁ ማለት ነው። ከዛ የተረፈኝን ነው ለሰው ማካፍለው። ተግባባን አይደለ አም እንደዛ ነው ምላችሁና ፍቅርም ደግሞ ፋሽ ብርቅ ድምቅ ብላ እንግዲህ ተቀብላለች እና ማንን በሉ መጠርጠር ትችላላችሁ። መብታችሁ ነው ማለት ነው። ትናንትናም የነ ብሩኬ ወንድም ሰርግ ነበረ። ሌላኛው አልተገኝ ያልተገኙ ልጆች አሉ፣ አንዳንድ ተገኝተዋል። የተወሰነ ቪዲዮም ደግሞ ተፖስቶ ነበረ፣ ብዙዎቻችን አይተናል ማለት ነው። የነ ብሩኬ ሰርግ ማለት ነው። እነ ማነው ስሙ ሀሰን ምናምን ፖስቶ ነበረ፣ እላችኋለሁ ውድ ቤተሰቦች። ዛሬም ደግሞ የተቀረጹ ቪዲዮዎች ስላሉ ይፖሰትልናል ብዬ አስባለሁ እና በሩታዬ ቤት ፖስት። እውነቴ ነው ብላችሁ እንደ እናንተ ዱባይ ስተውኮ ይኸው እንትላሉ። ስልክ ራሱ አይመልሱም። ጠገቡ እኮ ማለቴ። እዚህ ሲሆነ ያኔ ያናክላል ነበር የሚመልሱ ነበር። እና አሁን ላይ ምን ሆናችሁ ነው? ምን ሆናችሁ ነው? ክስ እንጀምራለን። ስለዚህ ዛሬ በሩታዬ ቤት እንደሚፖሰት ተስፋ አደርጋለሁ። ማለቴ የተቀረጹ ቪዲዮ ስላለ ማለት ነው። ባለፈው እኮ ሰርፕራይዝ አለ፣ ሰርፕራይዝ አለ፣ ሰርፕራይዝ አለ ስንል ነበረ እና ብዙዎቻችሁ እየታለ እየ እንደው ማሲቲ አልፋታም ብላኛለች። አብረሽ አብረሽ በህግ አምላኪ ውልብ ፖስትና አሳርፈን እንዴ የምሬን ነው ምላ አሳርፈን። መጀመሪያ ሌላኛው ፖስት ሌላኛው ሰርፕራይዝ ማለት ነው። ከዛ ቀጥሎ ደግሞ ይሄንን ፖስት፣ ችግር የለውም ባለፈው። ይሄው ሊገሉኝ ነው፣ በየኮሜንቱ ሲጠይቁ ሲጠይቁ ሲጠይቁ መሄጃ አጣውኝ ሄጄ በመኮመተበት መተው ሪፕላይ አድርገው እየጻፉልኝ ነውና ተፖስት አለ ወይስ አትፖስት ጋይስ አንዱ ማለት ነው፣ አንዱ ራሱ እኮ አይፖስት አንዱ ራሱ ባትፖስት። እኔ ፖስት አለው ለዚህ ፕሮግራም ነበረ ብዬ እናገራለሁ። በቃ ርፍ ነው ምለው። እንዴ ምን አመጣብኝ እኔ ቁርጭራጭ ቪዲዮ አለ ጋይስ። ፖስት እና በቃ አሳርፋችኋለሁ። እኔ ማለት እኔ ከሞ ፖስት ራሳቸው ቢፖስቱ አይነኝ ወይ በራቸው ወይ በራቸው ዳደባድያው ነክተውታል በነገራችን ላይ ነክተውታል። ከገባችሁ ይግባችሁ ነክተውታል። እና እንኳንም በሰላም ነካችሁ እትላችኋለሁ። የእኛ መሪዎች ማለት ነው። እና ያው ፍቅርም ደግሞ አካባቢም ስለሆኑ በቃ አዎ፣ ይገባችኋል፣ በደንብ አድርጎ ይገባችኋል ማለት ነው። እነሱ እኮ ፍቅር በፍቅር የተባይ በዚህ በኩል ተቆጥ ተቀጣቀጡ እና ባለፈው ራሶ የፍቅር ፎቶ አምጥቼ ቪዲዮ ስሰራ እንዴት ተወሰድባኛለች! ሁለት ልጆች ናቸው መሰለኝ፣ እንደ ምን አገባሽ? የፍቅርን እንደውም ፕሮግራም አስይዤ ነው ማመጣል ልጅቱ ነግራችኋለሁ። እንደዚህ አንዳንድ ልጆች የምትሳደቡ እናንተ፣ አሁን እንደዚህ አይነት ተሳዳቢዎች ለመናገር ደጋፊ አይደለችም። አሁን ሩታን የሚዠልጡ ከሆነ ሌላ ቦታ ሄደው እንደዚህ በኮሜንት የሚዠልጡ ከሆነ በመልካም ነገር ሰው ሲያነሳት ሄደው የኛ ልጆች የሚሰድቧት ከሆነ ለምን ሩታን ለምን የሩታን ስም ለምን አነሳሽ? ብለው የሚናገሩ ከሆነ እውነተኛ ደጋፊ እኮ አይደሉም እንደዚህ አይነት ሰው ሰዎች እና እንደዚህ እንደዚህ ብሎ ነገር እኛ ጋር እንደዚህ እንትን የጥላቻ መንፈስ የለብንም፣ እና ለዛ ነው ወላቸዋለሁ እና ተከባብራችሁ ኑሩ። ደግሞ ዩቱብ ቻናል ሚሆን በቃ ነብሳችንም ነብሳችን ሚሆን ነጌን ከነጌ ወደ የሚወጣ የማይወጣ ከራሳችን ከስጋችን የሚለይ የማይለይ አናቅም። ስለዚህ ጥላቻ ለምን ያድርባቸዋል? ለምን ተስማምታቻችን ኖሩ መሆነዴ ነው ምላችሁ እና ሩታ እንደዘ ሩታ ትመራሻለች እነ ዲቱ በሮች ሩታ ስትል የነበራቸው ማለት አብነዴነ ወላጅ የተባራቸዋለች እና በነገራችን ላይ ዩቱበር የተባለ በሙሉ ማለት ነጋይስ ዩቱበር የተባለ በሙሉ ጥቃቅኖችን በሩታ በአብርሽ በፍቅር በፉአድ ተንጠልጥላችሁ ነው ምትኖር እና እንደ ከልቆቸው ራሱ መስራት ጀመሩ እኮ በአብርሽ እየሰሩ ነው እና የወሬ ጥመር ሳልነግራችሁ ጋይስ በአብርሽ ስም የከፈቱ ልጆች ጨርሰው ቀይረዋል አይደለም አንዱ ደግሞ ምን እንዳደረገ ልንገራችሁ መቶ ሰማንያ አምስት ኬ ሰብስክራይብ የደረሰው እሱ ምን አደረገው መሰላችሁ የሰርጉ ቪዲዮ ጭኖት ነበረ ካያችሁ ከሆነ ባለፈው ከዛ ቪዲዮቹ የፖስተታቸው ቪዲዮዎች ፕራይቬት አድርጎት ይሆን አጥፍቶት ይሆን አላቅም የሉም ከዛ ምን አደረገው የመሰላቸው የሰርጉ ቪዲዮ ማለት ነው። የወሬ ጥማት ይለዋል ይሄ ነው። ከዛ ምን አደረገ አደረኛል እንዴት እንደሸፈነው አላውቅም። ቪዲዮ ከተፖሰተ በኋላ እንዴት ይሸፈናል? ሸፈነው በሆነ ነገር እንደዚህ ሸፍኖት ማለት ነው። የውስጡ ራሱ ሳይለንት አድርጎ ከዛ በኋላ ከላይ ሸፍ ከድኖት ቢንቀሳቀሳለሁ ናዴ ነምዳቸው ሄዳችሁ ሰላም ሆኖልኝ